በቃ ታይ ከሁሉም ታይ አለቀ። ቻፕተሩን በይቅርታ ዝግትግት አድርጎ አለመደራረስ ይቻላል። ለዘጠናው መልስ ተሰጥቶ ትዘልቀዋለች እቺ ልጅ ለመጣለ ሄደው መልስ መስጠት አለባት። ከየሰው መጣላት አለባት። የምትጠቅሟት የምታግዟት ይመስል ኖ ቤታን አይባልም። ልንገራችሁ አይባልም ከማንም ይሁን ሰላምን የመሰለ ነገር የለም ከማንም ደርሳባቸው የሚደረሱባት ሳይደርስብ ሳይደርስባቸው የሚደረሱባት በተለይ ትናንት ከትላንት ወዲያ እንትናዬ እንትናዬ ከተባባላችሁት ሰው ጋር መነጋገርን የመሰለ መጥፎ ነገር በሕይወት የለም ልንገራችሁ። እኔ በጣም ነው የሚከብደኝ። ሁሌ ነው የምላችሁ አይደል እከልዬ፣ ትናንት ያልኩትን ሰው መሳደብ መናገር እንዴት እንደሚያመኝ በጣም ነው የሚከብደው። ከዛ በላይ ውድቀት የለም። እማላውቀውን ሰው እዚህ ጋር ኮመንት ላይ ማውቀውን ብሳደብ ይሻለኛል። እንትናዬ ብዬ አብሬ ስቄ የተጫወትኩትን ምንድነው? ተገናኝተን እንጀራ ቆርሰን አልበላንም መሰለኝ ቃል ኪዳን ማል ይዛላችሁ ቢገባችሁ ግን እንትና የእንትና የተባብሉ መነጋገር ራሱ በእግዚአብሔር ፊት ቃል ኪዳን ነው። ግድ እናንተ ለመከባበርና ይሉንታ እንዲይዘን እንጀራ ቆርሰን መብላት አለብን መሰለ አይደለም በቃ አይደለም። ሰው ይደክመዋል። ህመሟን የገባው ያየ ሰው የለም። እኔ ግን የሷን ህመም የሩብ ሩብ ሩብ ደርሶብኛልና ስለማውቅ ይሰለቻል መሰዳደብ። ጋይስ እንዴት እንደሚያም ዛሬ ምን ብሎ ምን ብሎ ሰድቦኛል፣ ዛሬ ምን ብላ ሰድባኛለች። ከእንቅልፋችሁ ስትነቁስ ሲነቃ እድሜ ለእናንተ በሼር ትተባበራላችሁ፣ እግዚአብሔር ይስጣችሁ። ዳር እስከ ዳር ነው ሼር የምታረጉት። የተሰደብኩት አንዷ ያመልጣችሁ፣ አንዷ ያመልጣችሁ። እንኳን የተሰደብኩት ሁሉንም ነው የምትልኩልኝ። ሁሉንም የተሰደብኩትን አያለሁ፣ በገዛ ስልኬ ራሴ የተሰደብኩትን በገዛ ስልኬ ማለት ነው። ቁጭ ብዬ የተሰደብኩትን ጋይስ አዳመጣለሁ፣ አንድ ባንድ። እንዴት እንደሚነዝር እንዴት እንደሚያም በእጃችሁ የተሰደባችሁትን በጆሮአችሁ ቁጭ ብላችሁ እየሰማችሁ ብታዩ ደግሞ አዘጋጃለሁ ለመልስ ምት ምንድን ነው የምሳደበው አሁን ወጥቼ ምን ብል ነው ላበሳጭ የምችለው ምን ብዬ ነው መናገር ያለብኝ የሚለውን ደግሞ በተራይ ቁጭ ብዬ ቀኔን ቀኔ ሲበላሽዩት እግዚአብሔር በህይወቴ ከጨመረልኝ አንድ ቀን እድል ነው ታውቃላችኋል እግዚአብሔር ሲወዳችሁ ሲፈልጋችሁ በህይወታችሁ አንድ ቀን ጨምሮ ይሰጣችኋል ከጨመረልኝ አንድ ቀን እኔ ደግሞ ቀኑን በምን ያስኩትኝ ስድብ ሳዳምጥ የተሰደብኩትን ከዛ ለተሰደብኩት መልስ ልሰጥ ደግሞ ቁጭ ብዬ ጊዜ ስወስድ ምን ብዬ ነው የምሳደበው ስል ከዛ ላይፍ ገብቼ ስሳደብ ምን ስል እግዚአብሔር ያሳያችሁ። እንዴት ቀኔ እንደሚሄድ፣ እንዴት እንደምታመም ደግሞ ነው የተሳደብኩትን ደግሞ ትቀዱና እዛ ታደርሳላችሁ። ያኛው ወገን ደግሞ የኔን ያይና ደግሞ ይገባል። እኔ ካልተውኩት ይቆማል። እኔ ካላቆምኩት ይቆማል። አውጥቼ አውርጄ አይቼ አይቼ አይ ይቅርብኝ በቃ። ይበቃል አልኩኝ። ይበቃል ራሴ ጀመርኩ፣ ከራሴ ጀመርኩ። በቃ ይቅር ብያለሁ፣ ትቻለሁ ብዬሽ ከራሴ ጀመርኩ። ይቅርታ መጠየቅ መሸነፍ አይደለም። በብዙ ሰድባችሁኛል፣ ኳ ሰድባችሁኛል። ፈርተሽ እምሙሽን ይዞብሽ እንዳያወጣ ዮናስን ጠይቁት፣ ጠይቁት የጉቺን እምሙ ይዘክ ነው ወይ ብላችሁ። እኔ ዝርክርክሴት አይደለሁ። የትም ስራ ዝረከረክ ስር መጠመጥ አታገኝም። ከተገኘ እንኳን እምሙዬ በዶላር ነው የሸጥኩት ማለት ነው። ኃይለኛ ዶላር፣ እስከ አንተ ላደረገልኝ ሰውዬን የላኩለት ይሄ ነው እሙሙ ከተገኘ ከባድ ዶላር ልኮልኛል እስካንት አርጌለታል እኔ ግን ስለ ደከመኝ መሰዳደቡ ስለ ሰለችኝ በቃ ከዛ በኋላ የሚመጣ ነገር የለም በዛ ልክ ተሰዳድበናል ከዛ በላይ አሁን ምን ይመጣል እኔም አልፌ እማይባል ነገር ብያለሁ ነግሬያቸዋለሁ እኮ ትናንትና እየዳቤት ብየዋለሁ እንዴት እንደዛ ብሎ የሆነ ስትታረቂያለሽ ሲለኝ አንተ እንዴት ጉቺ እንደዛ ብላክ ለምን ታረካት ይሆነስ ለምን አላልከውም ከዮናስ እኔ ከሰደበኝ በላይ ከሆነ ዮናስ የተናገርኩት ነገር እኮ ልክ አይደለም። ኢትዮጵያዊ ማን ኢትዮጵያዊነት የማይታይበት በየትኛውም ሃይማኖት፣ የማይደገፍ ነገር፣ ልክ ያልሆነ ነገር እኮ ብያለሁ። ዮናስ እኮ ጌነ እስከማለት ድረስ ተሳድቤያለሁ። ባሌን ወዶት ነው፣ ባሌ ላይ ቀንቶ ነው፣ ፈልጎት ነው ሁላ ብያለሁ። የኔ አይከፋ ለብልግናው ከሆነ የኔ አይከፋ ዮናስ ሻር ሙጣ ነች ምናምን ስላለኝ ነው እንዴ? ሀቅ አቁንን እንነጋገር እንጂ ኢትዮጵያኖች ሕይወት አልሆን ብሏቸው ወደውም ሳይወዱ ተገደው ጋይ ተገደው በግዳጅም እኮ ኑሮ አልሆን ብሏቸው አማራጭ አጥተው እኮ ሴተኛ አዳሪነት የሚሰሩ እኮ ኢትዮጵያውያን እህቶች አሉ የሉም እንዴ? ስጋቸውን ሸጠው ቤተሰብ፣ ወንድም እህት የሚያስተምሩ ልጅ የሚያሳድጉ የሉም እንዴ? ሽርሙጥና እኮ ስለ ደልቷችሁ የሴክስ ሱስ ኖሮበት እኮ አለም ሴቱ እዛ ውስጥ የሚገባው ግን ሳይፈልግ ተገዶውም የሚገቡ ልጆች እኮ አሉ። እኔ እኮ ኢትዮጵያዊነትን የማይወክል ነገር ሳይቀርኩ ብዬዋለው ግን መታችሁ ስትሰልቡኝ ነበር። ዮናስን ፈርተ ፈርቸውም ከሆነ ጉድላ ፈርቸውም ከሆነ አስቁሜ ሰላሜን ያገኛትን እግዚአብሔር ይመስገን። እንኳንም ፈርቸው ይቅርታውን ተቀብሎ አቆምን ታይ ልትሉ ሲገባ ይቅርታ መጠያየቅና ከሰው ጋር ሰላም ማውረድ እንትን የሚመስላችሁ ሰዎች መታችሁብናል። ሽንፈት የሚመስላችሁ ሰው ከሰው ከታረቀ ምሙታ ይዞበት የሚመስላችሁ የሆነ ነገር ተይ። ይሄን ያህል ዓመት እዚህ ቲክታክ ላይ ቁጭ ብያለሁ ማንንም ምሙሽና አትስጪ እያልኩ ሲሳደብ ነው እኖርኩት። የኔ ምሙ ካለ ታዲያ ሰው እጅል እኔ ሰውን እንዴት ተሳደባለሁ? ተረድታችኋል? በይ በይ ጀግና ጀግና እያላችሁ ሰዓት ውስጥ አትክተቷት ይደክማል። ይደክማል እኔ በትንሹ ስላየሁት ይደክማል። በቃ በይቅርታ መዝጋት። ይቅርታ እኮ ስንት ደረጃ የተዳረሱ አይገናኙ በህይወት ድጋሚ ያልናቸው ሰዎች እኮ ተገናኝተው አይተንናቃለን። ቤታዩ ይሄን ያለ የትኛው ደረጃ ከሰው ጋር የከፋ ነገር ደርሳ ነው፣ ለምንድን ነው የማይታረቁት? ይታረቁት፣ ከሁሉ መስማማት ይቻላል። ይቅርታ የማያድሰው ነገር የለም፣ ይቅርታ የማያበጀው ነገር የለም፣ የማይመለስ ነገር የለም። ይቅርታ ባብሎ ነገሩን አቁሞ አለመደራረስ ይቻላል ይቻላል መስመር ማስመር ይቻላል ከዛ ወዲህ መስመሪን አትለፊ መስመርሽን አላልፍም ስትገናኙ ሰላም ሰላም ተባብላችሁ መለያየት ይቻላል እኮ ምንድነው እናንተ ያላችሁ ከታች በፍጹም እሷ እንደዚህ እሷማ ጀግና ነች እሷ ምን ጠቀማችኋት አገዛችኋት ስትሰደብ ስድቡን ግማሹን ወስዳችሁላታል የተሰደበችውን እስኪ ንገሩኝ የተሰደበችውን ስድብ ግማሹን እናንተ ወስዳችሁላታል? ነፍስ ተዋድቀውም እኮ ተታክሰውም ህዝብ አልቆም እኮ ተጨባብጠው ተቃቅፈው አይተናል ህዝብ ረግፎ የደሃ ልጅ እንደ ቅጠል ረግፎ ህዝብ ተላልቆ ህዝብ ተርቦ ተጨባብጠው አይተናል። አይደለም የይቅርታ አንዱ መማሪያ ከሆናችሁ በቂ ነው። ስንት ባለባት የአገሪቷ ችግር ላይ ጦር መሳሪያ ያሁላ ተገዝቶ የኢትዮጵያ ህዝብ ደቼ አፈር በልቶ የደሃ እናት አምስት፣ ስድስት ልጆቿን ገብራ ተቃቅፈው አንድ ሆነው አብረው ሊሰሩ ተስማምተው አይተናል። ስለዚህ ልጅቷን ፖሽ ፖሽ ጃስ ጃስ እያላችሁ አታበረታቷት። አጠቅሟት አጠቅሟት አጠቅሟትም፣ ምንም ነገር ቢሆን ተይ፣ በቃ ተስማሙ። እንደምነው፣ ትልቅ ሰው ጠፋ እንዴ? ትልቅ ሰው ጠፋ? እግዚአብሔር ሁሉ ይሄ የጠላት የጠላት ወዳጅ ነው ነገር ደግሞ፣ ተዉ እረፉ። ምንም አይጠቅማችሁም። እናንተ የሆነን ሰው ስለምትጠሉ የሆነ ሰው እና የሆነ ሰው ሲነካካ በዛኛው በኩል ይሄ እና ይሄን አያስፈልግም፣ በቃ ሰው ካለፈ ጥፋቱ ይማር ደግማቸው አለመገናኘት በቃ። በትንሹ ተዛዝባቸዋል ተያይታቸዋል። ፖሽ ፖሽ፣ ጃስ ጃስ እያላችሁ ከህዝብ አታበለዋት፣ ከሁሉም ትታረቅ። እኔ በዚህ አጋጣሚ እንደ ያስቀየምኩትኝ እዚህ ሚዲያ ላይ ያለም ሰው ካለ ራሱ ምን አገባኝ፣ ይቅር ለእግዚአብሔር። ምን ያገናኘኛል? አለቀ። ቆርጦ የሚያበላኝ የሚቆርስልኝ እኮ የለም። የሚያስተዳድረኝ ኖር እኮ አይደለም፣ ግን ይቅርታ፣ ሰላም አለው። ሰላም እኔ አሁን ከእንቅልፌ ስነሳ እናቴ ዮናስ ሰድቦኝ ሆን የለ አክሊሉ ሰደበኝ የለ ጀማል ሰድቦኝ አለ የለ ከድር ሰድቦኝ አለ የለ። በሰላም ከእንቅልፌ ስነሳ እናቴ በስሚላ ነው እንግዲህ ከእንቅልፌ ስነሳ ፍሬሾኝ፣ ቀጥታ ፎጣ የለብሽ ወደ ሻወሪ አገር ሰላም ነው ምንም ነገር የለም። ፏፏ ብትን ብትን፣ ከዛ ሰው መለስ፣ ቡና የኔ ጣኔን ጨሳ አድርጌ በቃ በሰላም ወታችሁ በሰላም ግቡ ከፋይን ካችሁ ብዬ በየጣሪና አጫጭሽ እናንተ መርቄ ወደ ሳቅ ጨዋታችን ከተጫወትን በኋላ ደግሞ ወደ ስራይ ደና ሰንብቱ ብዬ አለቀ።